ሰዎች በብዛት የሚገኙባቸው በዓላት በቱሪዝም ባለሙያዎች አገላለጽ እንደ ፌስቲቫል ይቆጠራሉ። ታዲያ በዓላቱ ሰዎች በብዛት ከተለያዩ ቦታ ተሰባስበው አንድ ቦታ ላይ የሚገኙበት አጋጣሚ ነውና የተለየ ኢኮኖሚያዊ ጠቀሜታ ይኖራቸዋል። ይህ ኢኮኖሚያዊ ፋይዳ ከሚታይባቸው የአደባባይ በዓላት አንዱ ደግሞ ኢሬቻ ነው። በቱሪዝም ዴፊኒሽንም አንድ ሰው ከቤቱ ወጥቶ 24 ሰዓት ቆይታ የሚያደርግ ከሆነ ቱሪስት ነው። ስለዚህ ለሬቻ በዓል ወደ ከተማችን የሚመጣው ማንኛውም ሰው ቆይታ እስካደረገ ድረስ ለኛ ቱሪስት ነው ማለት ነው። በተለይ ደግሞ እንደ ሬቻ ያሉ ትልልቅ ፌስቲቫሎች በተለይ የሀገር ውስጥ ቱሪዝም እድገት ላይ ያላቸው ሚና በጣም ከፍተኛ ነው። አንዳንድ መዳረሻዎችን አልምተ፣ አስተዋውቀ፣ ብዙ ጊዜ ወስደ የሚመጣው ቱሪስት አነስተኛ ሊሆን ይችላል። እንደዚህ አይነት ፌስቲቫሎች ግን በአንዴ ብቻ በሚሊዮኖች የሚቆጠሩ ቱሪስቶች የሚገኙበት ፌስቲቫል ነው። ስለዚህ ይሄ ሁሉ ቁጥር ወደ ከተማችን ሲመጣ ይዞት የሚመጣው ነገር አለ ማለት ነው። አዲስ አበባ የሚያከብሩም አሉ፣ ከአዲስ አበባ ውጭ ሲከበር የሚያከብሩ አሉ፣ ሁለቱም ቦታዎች ላይ የሚገኙም ይኖራሉ። አሁን በአቨሬጅ እንኳን የተወሰኑትን ፐርሰንት ወስደን አድሮ የሚሄዱ ብለን ስንል ቤተሰብ ጋር የሚያድሩ ይኖራሉ፣ ዘመድ ጋር የሚያድሩ፣ ሆቴል ተጠቅመው የሚያድሩ ይኖራሉ። ቤተሰብ ጋር የሚያድሩት ራሳቸው። እዛ ሲያድሩ ለቤተሰብ ብለው የሚያወጡት ነገር ይኖራል። ይዘው የሚሄዱት ይኖራል። ያ ያ በራሱ ሜጀር ይደረጋል። አሁን ያው ባለፈው ዓመት ላውንጅ የተደረገው የቱሪዝም ሳተላይት አካውንት አለ አይደል? እነዚህ ጥቃቅን ነገሮች ሁሉ ሜጀር ያደርጋል እና ኢኮኖሚ ላይ የሚኖረው ያገር ውስጥ ቱሪዝም እንቅስቃሴ ራሱ በጣም ትልቅ አቅም ያለው ነው። በአዲስ አበባም ሆነ በቢሾፍት የሚከበረው ኢሬቻ በዓል ላይ ደምቆ የሚታየው አንዱ የአገር ባህል ልብስ ነው። ሰዎች በዓሉን ለማክበር ብለው የተለያየ ዲዛይን ያላቸው የአገር ባህል ልብሶችን ይገዛሉ። ይህም የበዓሉን ኢኮኖሚያዊ አበርክቶ ከፍ የሚያደርግ ሌላኛው መልክ ነው። ማንኛውም ወደዚህ ወደ ሬቻ በዓል ለማክበር ሲመጣ በጣም በባህላዊ ልብስ ተውቦ ነው የሚመጣው። እንግዲህ በሚሊዮኖች የሚቆጠሩ ሰዎች ናቸው የሚታደሙት ይሄ ሁሉ ኦልሞስት ዘጠና ፐርሰንት እና ከዛ በላይ በሚባል ደረጃ የባህል ልብስ ለብሶ ነው የሚመጣው። ይሄ ደግሞ ከባህል ኢንዱስትሪውን ከማጠናከር አንጻር ያለው ሚና በጣም ከፍተኛ ነው ብዬ ነው የምወስደው ከጊዜ ወደ ጊዜ ሰው ለባህሉ ያለው ለባህሉ ያለው ግንዛቤም ጭምር እየዳበረ በእንደዚህ አይነት መልኩ መምጣቱ የኢኮኖሚው ጠቀሜታም በጣም ከፍተኛ ነው ብዬ አስባለሁ። ካልቸርን ኤግዚቢት የምናደርግበት ካልቸራችንን የምናሳይበት የጭፈራው፣ የምኑ፣ ያለባበሱ እንግዲህ በየጊዜው የተለያዩ ዲዛይኖች የኦሮሞን ህዝብ ካልቸር የሚወክሉ ዲዛይኖች ያው ወጣቱ ጋር በጣም ተወዳጅነት እያገኘ የመጣ በተለያየ አይነት የካልቸራል ክሎዞች ይኖራሉ ማለት ነው። እነዚህ በሙሉ እንግዲህ ኢኮኖሚ ውስጥ የራሳቸው ኮንትሪቢሽን አላቸው። እንደነዚህ አይነት በዓሎች በሚከበሩበት ወቅት የውጭ ሀገር ጎብኚዎችም ሆነ የሀገር ውስጥ የበዓል ተሳታፊ ስለሚኖር አገልግሎት ሰጪ ተቋማት ከፍተኛ መነቃቃት ይታይባቸዋል። ከዚህ ተጠቃሚ ለመሆን ታዲያ ከሁሉም አካላት ጋር በቅንጅት መስራት ወሳኝነት አለው። ለተለያዩ ፌስቲቫሎች ደግሞ ወደ ሀገራችን የሚመጡ የውጭ ሀገር ቱሪስቶችም ጭምር መረጃ እንዲያገኙ ትልቅ የቱሪስት ኢንፎርሜሽን ሴንተር ቦሌ ዓለም አቀፍ አየር መንገድ ላይ አለን። እዛም 24 ሰዓት የኛ የኮሚሽኑም ሰራተኞች ጭምር ለቱሪስቱ መረጃ እየሰጡ ስለከተማችን የቱሪዝም ሀብት መጎብኘት ስለሚችሉ መዳረሻዎችም ጭምር መረጃ እየሰጠን ነው የምንገኘው። ከዚህ በበለጠ ደግሞ ከተለያዩ ባለድርሻ አካላት ጋር በተለይ ከአገልግሎት ዘርፉ ጋርም ጭምር በቅንጅት እየሰራን ያለ ነው። ወደ ከተማችን የሚመጣው ቱሪስት በዓሉ ላይ መታደም ብቻ ሳይሆን ሲመጣ ደግሞ ተገቢውን አገልግሎት ማግኘት ስላለበት በዛ መንገድ ለቱሪስቱ የሚመጥን አገልግሎት፣ ቱሪስቱን የሚያረካ አገልግሎት እንዲያገኝ ከግል ዘር ከሚያደርፉ ጋርም ደግሞ እንደዚሁ በቅንጅት ስራዎችን ጀምረናል። እነዚህ ሁሉ ተደማምረው ለቱሪዝም እድገትና ለኢኮኖሚው መነቃቃት ግብዓት ይሆናሉ። እናም በዓላትን በስፋት በማልማት የአገርን የኢኮኖሚ ተጠቃሚነት ማሳደግ ይገባል የሚለው በአጽንኦት የሚነሳ ጉዳይ ነው። እርስ በርስ የየራሳችን ካልቸር መከባበር፣ አንድነታችን ማጠናከር፣ ለሀገር ግንባታ በጋራ መንቀሳቀስ፣ ሰላማችን በጋራ መጠበቅ፣ ይህን ማድረግ እስከቻል ድረስ ብዙ የሚነገሩልን ባህሎች አሉ፣ ትውፊቶች አሉ። እነዛን ነገሮች ደግሞ ወደ ኢኮኖሚ ቀይረን ለሀገራችን እድገት ማምጣት እንችላለን ብለን እናስባለን። በማንኛውም መንገድ የቱሪዝም እንቅስቃሴ የማይነካው ማህበረሰብ ክፍል የለም። መዳረሻ የምንለው ቦታ ላይ መዳረሻው ቦታው ብቻውን ምንም አይደለም፣ የሂውማን ኤሌመንት ከሌለበት። አንድ ሰው ደግሞ በሚንቀሳቀስበት ጊዜ ምግብ ይጠቀማል መኝታ ይጠቀማል። እንዲሁም ደግሞ አንዳንድ የሚጎበኙ ቦታዎችን ላይ እንቅስቃሴ ያደርጋል። መግቢያ ካላቸው መግቢያ ይከፍላል። በነዚያ ውስጥ ያሉትን አክተሮች ደግሞ ማየት ነው።